ሰላም፣ ጤና ይስጥልኝ ተመልካችና አድማጮች፣ አሁን የወጡ መረጃዎች አሉ። መክተው ማሞ ህዋት ተኩስ ከጀመረ ቀጥታ እሱን እንዋጋለን ሲል መግለጫ ሰጥቷን ሱ ጉዳዮችም እንዳስተሰ ይሆናል። እንዲሁም በአዊ ብሔረሰብ አስተዳደር ዞን በፋኖል ከፍተኛ ኪሳራ መድረሱ ተገልጿን። ከፍተኛ ተሽከርካሪዎችም እንዲሁም አልባሳትና ትጥቅ እንዲሁም ደግሞ የተለያየ ቁሳቁሶች በምርኮኛነት ገቢ ተደርገዋል። ዛሬ ከሌሊቱ 7 ሰዓት ተኩል ይህዋት መጋዘን የጦር መጋዘን ላይ በድሮን እርምጃ መውሰዱ ተገልጿል። እነዚህን ጉዳዮች እንዳሳለን ወደ ቀዳሚ መረጃችን ቀጥታ እዚህ ጋር የይዘን ስናልፍ መክተማሞ የሰጠው መግለጫ አለ። በየትኛውም ሰዓት ጦርነት ከተነሳ ወያኔን እንዋጋል ሲል መግለጫ ሰጥቷል። የዋት ላለፉት 34 ዓመታት የፈጸሙ ድርጊት ያስታወሱት መክተማሞ ወያኔ በአማራ ሕዝብ ላይ የፈጸመው ድርጊት መቼም አንረሳውም፣ ለዘላን በአማራ ሕዝብ ላይ ዘንድ ሲዘከር ይኖረን በማለት ተናግሯል። ወያኔ የፈጸሙ ድርጊት ለማወቅ ሩቅ መሄድ አያስፈልግም፣ በቅርቡ በማይካድራ በጭከና እና በሌሎች አካባቢዎች ላይ የፈጸመው ጭፍጨፋ ማስታወስ በቂ ነው ሲል የሚሉት ከተማሙ በአማራ የማጥፋት ዘመቻ በወርቅ ላይ አስፍሮ ለሃምሳ አመት ድፍን አመታት በተለያዩ ቦታዎች ላይ በአማራ በመሆናቸው ብቻ በወያኔ የፈጸመው ድርጊቶች አስታውሰዋል። ጦርነቱ ከተነሳ ከማን ጎን ሆናቸው ተዋጋች ተብሎ ለቀረብላች ጥያቄ የአባቶችን እርስ በኃይል በመውሰድ በአማራ በጭቆና ለሃያ ሰባት ዓመት ሙሉ ሲዘከር ይቆያን እንጂ መቼም ቢሆን ይህን ጉዳይ እንደማንረሰው ሲል አክለው ተናግረዋል። ወያኔ ጋር መስራት ከጣሊያን ጋር እንደ መስራት ነው ያሉት መክተማሞ፣ ምኒልክ ወራሪ ጣሊያን ለማባረር መላው ኢትዮጵያውያን እንዳስተባበር ሁሉ ወያኔውን ለማጥፋት ይህንኑ ማድረግ አስፈላጊ ነው በማለት የአድዋን ጦርነት አስታውሷ ማለት ነው። መክተማ እንግዲህ ጦርነት ህዋት ምጀምር ከሆነ ቀጥታ እሷን እንዋጋለን ሲል ነው አክረው የተናገሩት። ምክንያቱም አማራን የማጥፋት ዘመቻ ዋነኛ ዓላማቸው እንደሆነ አስታውሰው ተናግረዋል። ስለዚህ ወደ ቻና ቤተሰብ ተከታቶች በዚህ ብቻ አላበቃም። በአፋር በኩል የጀመረውን ትንኮሳም የትግራይ ጊዜያዊ አስተዳደር መግለጫ ሰጧን ማስተባበያ ሰጧን እሱን ጉዳዮችም እንደሳል የሀገር መከላከያ ሰሮች በፋኖ ላይ በቡድን ላይ በሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿን በአዊ ብሔረሰብ አስተዳደር በጃዊ ወረዳ በመከላከያ ሰሮች በምዕራብ እዚ የዳሴ ኮር በሰ በተሰማራበት የግዳጅ ቀጠና በሚንቀሳቀስ ጽንፈኛ ሀይል ላይ የሰብአዊ ነቁሳዊ ኪሳራ ማድረሱን አስታውሶ ማለት ነው። የኮር ምክትል አዛዥ ኮሎኔል መንገሻ ታክለ እንደተናገሩት በተለይ በተለያየ ቀጠና ቀጠና ሲንቀሳቀስ የነበረው ህዝብን ሲያሸብር የቆየ ዘራፊ ጽንፍ ቡድን የሰራዊት ምት ማቋቋም ተስኖ በመበታተል ላይ ይገኛ ሲል ገልጿን። በተጨማ በጃዊ ወረዳ በተለያዩ ቀበሎች ሲንቀሳቀስ የነበረው ከመቶ በላይ ጽንፈኛ መደምሰሱን ገልጸዋል። እንዲሁም ቁሳቁሶች የምንመለከታቸው ተሽከርካሪ ጨምሮ ማለት ነው። በባንዳነት ስራ ተሰማርቶ በታሪካዊ ጠላቶች ድጋፍ ሰላም የሚያደፈር ሰው እና መሰረተ ልማት የሚያወድመው ሀይል ላይ በተደረገ ዘመቻ እኩይ ዓላማ ሲጠቀምበት የነበረው ሶስት የጭነት አንድ ፒክአፕ መኪና በቁጥጥር ስር መዋሉን አክለዋል። ጉባ ክፍለ ጦር ዘመቻ ኃላፊ ሻለቃ ሀብታሙ መብሬ በበኩላቸው ፋኖ ቡድን ከተሽከርካሪዎች በተጨማሪ የጦር መሳሪያ ስጥቆች ከስምንት ኩንታል በላይ የተለያዩ መድኃኒትና የሕክምና ቁሳቁሶች ለምግብ የሚውል አስራ አራት ኩንታል ጤፍ፣ ዘጠኝ ፍራሽ አንድ ሞተር ሳይክል በቁጥጥር ስር መዋሉንም አክለው ገልጸዋል። ከሁለት መቶ በላይ አልባሳትና ከሁለት መቶ በላይ ጫማዎች እንዲሁ የማድረግ ስራ መሰራቱ ተናግረዋል። ጃዊ ወረዳ ምክትል አስተዳደር አቶ አማኑኤል አዳ ነው ከዚህ በፊት በጥምር ጦር አማካኝ በርከት ያሉ ቀበሌዎች ነፃ መውጣታቸውን ገልጸው በእነዚህ ቀበሌዎች መንግስት እግር በእግር የመትከልና የመንግስትን አገልግሎት ስራዎች ማስጀመር ዋነኛ አላማው እንደሆነ ገልጸዋል። የሀገር መከላከያ ሰራዊት ቀበሌዎችን ነጻ እያደረገ ሲመጣ እግር በእግር እየተከታተን የህዝብ ግንኙነት ስራ በመስራት የመንግስት አገልግሎት በተሟላ መንገድ መስጠት እንሰራለን ሲል አክለው ገልጿል። ማለት ነው። ስለዚህ መሰረተ ልማቶችን ወደ ነበሩበት መመለስ ዋና አላማቸው እንደሆነ አክለው ገልጿል። በዚህ በተለይ ዋነኛ አላማው እዚህ ጋር ልብ ብለን መገንዘብ የሚያስፈልገው ህዋት፣ በርና ቀዳዳ ካገኘ ዋና ዓላማው አማራን ማጥፋት እንደሆነ ይታወቃል። ለዚህ ደግሞ ሩቅ መሄድ ያስፈልግ መክተማሙ እንደገለጸው በዚህ የተለያየ ቀጠኖች ትንኮሶቹንም ተመልክተናል። ዛሬ ከሌሊቱ ሰባት ሰዓት ተኩል ላይ በ ህዋት የጦር መካዝን ላይ በድሮን እርምጃ ተወስዷል። ቶንሳ ተብሎ በሚታወቀው አካባቢ በትግራይ ክልል ማለት ነው። የጦር መካዝን በተጠና በተደረገ ድንቅ ኦፕሬሽን ሙሉ በሙሉ ማውደሙ ተገልጿል። በዚህም እንግዲህ የተለያዩ መግለጫዎች እየወጣ ይገኛል። ሕግ የማስከበር ዘመቻውን መንግስት ሊወስድ ይችላል ተብሎ አሁን ይጠበቃል። ነገር ግን በድሮን ቀን ማተም እርምጃ መውሰድ የሚችለው አድሮን በተጠና መልኩ የህዋት የጦር መካዝን አለበት በተባለው ላይ ቶንሳ ተብሎ በሚታወቅ አካባቢ ዶግ አመድ አድርጎት እንደ ተመለሰ ነው የተገለጸው። ሌላኛው ጉዳይ ሌላኛው ጉዳይ የአፋር ቢዳሮ ክልላዊ መንግስት የሰጠውን መግለጫ ህዋት የፈጸመው ወደ ስድስት መንደሮች ወረራ የትግራይ ጊዜያዊ አስተዳደር መግለጫ ማስተባበያ ሰጧን እጅግ የሚያሳፍር ጉዳይ ነው። ህዋት መቼም በውሸት ፕሮፓጋንዳ የማይታማውና የሚታወቀው ብለምድን ወስዶ ይቻላል፣ ምክንያቱም በውሸት የተካነ ነው። በውሸት ሰሜን እዝ ደብድቦ በትግራይ ላይ የማጥፋት ዘመቻ ጆኖሳይድ ተፈጸመብኝ ያለው መቼም አይረሳ። ዛሬ ደግሞ በአፋር ክብሔራዊ ክልላዊ እንግዲህ ክልል ደንበር ተሻግሮ ወረራ በፈጸመው የአፋር ክልል እንግዲህ ግዜ የአፋር ክልላዊ መንግስት እንግዲህ መግለጫ ሰጧን ያ በሰጠው መግለጫ ማስተባበያ ሰጧን ይሄ ረበቢስ መሆኑንና፣ የትግራውያን ከሀገር ውስጥም ከሀገር ውጭም ያላችሁ ከጊዜው አስተዳደሩ እንድትሰልፉም ሲል አክሎ መግለጫ እንደሰጠ ሙሉ እናስታውሳለን። እጅግ አሳፋሪ ጉዳይ ነው። የሰውን ክልል ተሻግሮ ወረራ በመፈጸም ማስተባበያ መስጠጡ ወደ ሰላም የሚያመጣ አካሄድ አለመሆኑ በግልጽ የሚሰመርበት ጉዳይ ነው። መንግስት ይጀምራል መንግስት ይጀምራል፣ ነገር ግን በትዕግስት ይጠብቃል። አሁን እየሰራ ያለው መንግስት ይሄ ነው። በትዕግስት የህወሓትን አካሄድ ይጠብቃል። ነገር ግን ለአማራ የሉና ጉዳይ እንታገላለን፣ ምቱ ታጥቃችሁ ምትንቀሳቀሱ ፋኖው ለአማራ ከሆነ ወልቃይትን አሳልፋችሁ ለመስጠት አትታገሉ። አሁን ፋኑ እየታገለ ያለው ወልቃይትን ለህዋት ለመሸጥ ነው። ይሄ ነው የሚያመላክተው። ህዋቶች አሁን መጀመሪያ ታርጌት አድርገው በአፋር በኩል አድርገው ወልቃይትን ነው አፋርን ነፃ የማድረግ ዋነኛው ሻዕቢያ ለመግባት እንዲመቻት ነው ቡሬ በሚባለው ድንበር ላይ አድርገው ለመግባት እንዲመቻቸው ለዚህ ደግሞ ይህም ቦታ እያመቻቸ ያለ ህወሓት ነው፣ ውስጥ ላይ ደግሞ እየታገለ ያለ ፋኖ ነው። ሰንሰለቱ ይሄ ነው። ስትራቴጂካል የሆነችው ቦታ ወልቃይት ነች። ለህወሓት መግቢያ ደግሞ ዋና በር የሆነችው አፋር ነች። አሁን ትናንት በስቲያ ህወሓቶች ወረራ ያደረጉባት ዋነኛ አላማ ለሻዕቢያ በር መክፈት ነው። ይሄ ነው የፖለቲካ ሰንሰለቱ ወይም ደግሞ የጦርን ሰንሰለቱን የከፈቱበት። ስለዚህ ታጥቃችሁ ትንቀሳቀሱ ወንድሞች፣ መክተው አሁን አይነት አቋም እንዲኖራችሁ ጥሪያቶችን ማስተላለፍ እንፈልጋለን። አሊያ ግን አማራን መልሰ እየተቀበርከው ነው ለህዋት አሳልፈ እየሸጥከው መሆኑ በግልጽ የሚያሳይ ጉዳይ ነው። የህዋትን መግለጫ ከዚህ የተለየ አይደለም። ጊዜያዊ አስተዳደሩ ከህዋት ጋር አብሮ የሚሰራ በነ ታደሰው ወረዳ የሚሰራው የሚመራው ጊዜያዊ ያስተዳድር አሁን ከህዋት ጋር የሚሰራ መግለጫው ለዚህ ነው። የአፈር ብሔራዊ ክልላዊ መንግስት የሰጠው መግለጫ ማስተባበያና ማጣጣያ ነው፣ መግለጫ ነው መልሶ የሰጠ። ይህ ደግሞ ወደ ቀጣይ ሰላም የሚያመራ ጉዳይ አይደለም። መንግስት ያቀረውን በተናበበና በተጠና መልኩ ወደ ሰላም ፊት ከማዞሮች እንደዚህ መግለጫዎች እንግዲህ ረባቢስ የላቸውም ሲል ነው የሰጠው መግለጫ። አሳፋሪ ጉዳይ ነው። ወደ ቻና ቢሰዎች በይለ መረጃ ተመለስ ንስግን ገና መልካም ቆይታ እንዲሆን እንዲሆንላችሁ ከውድ ተመኘን።